ይሄ አሁን ካያችሁት እንግዲህ ምንድን ነው የዘር መረጣ የዘር ወቅት የዘር መጠንና የአዘራር ዘዴ ችግሮች አሁን ካያለ ቁመቴ ይደርሳል ብዬ አስባለሁ። ይሄ የደጋጤፍ ነው የደጋጤፍ የሚባል አለ ስሙ ዝርያው የደጋጤፍ የሚባል አለ እዩት እንዴት እንደሚያምር ይሄ ደግሞ ያርሶ አደሩ የአካባቢ ዝርያ ነው ይሄ ቁንጮ ነው መቼም፣ ወይ አይታችሁታል፣ ወይ በልታችሁታል፣ ወይ ሰምታችሁታል፣ ቁንጮን ማለት ነው። ያኛው ቀጥሎ ያው የተለያየ ዝርያ ነው። አሁን ይሄ ቁንጮ፣ እስቲ ምን ምን ቁንጮ? ስሙ ራስ እኮ ቁንጮ ነው። በቃ አንድ ቁንጮ ከተባለ እኮ አንድ ሰው በቃ በጣም እንትን ነውና፣ ምንድነው የማን ነው ችግሩ? ችግሩ አሁን ምንድነው ያለ ቦታው ተወስዷል፣ እንጂ አረም የለው ምን የለው ቁንጮ እስከ ደጋ ድረስ ያድጋል በሚል ሰበብ የቁንጮን ከፍታ ሳይመጥን ሰውየው እዛ ወሰደውና ደጋ ጤፍ በሚዘራበት ቦታ ላይ አበላሸ። ነገር አበላሸ ማለት ነው። ሌላው እንግዲህ ቅድም እንዳልኳችሁ በመስመር አለመስራት። እሺ፣ የእኛ ማሽላዎች ከብዷችሁ እንደሆን አላቀ ያው ማሽላ ማሽላ ነው። ሽንኩርት ሲሆኑ እኮ በመስመር ትዘራላችሁ። ማሽላው በመስመር ብትዘሩት በመሃል ያለውን እናንተን ስጋት አትፍሩ፣ ማለት ይሄ ክፍት በመሃል ብተዋት ምርቱ ይቀንስብኛል? አይቀንስም። በደንብ ካልኩሌት ተደርጎ ተደምሮ ተሰልቶ ነው። አይ በኋላ መስከረም ላይ እንትን አድርገዋለሁ ለከብቶቼ ቀንሰዋለሁ። እሱ ከማድረግ ቅድም ታሜ እንዳለው በማሽላው መሃል ላብላብ ብትተክሉበት ግን ላብላቡ ለከብት ይሆናል። ማሽላው ምንም ችግር የለው ለእህል ለእኛ ለምንበላው ይሆናል ማለት እና ማዳበሪያ ቀደም ስለተባለ ብዙ አላዋራ ይሄ ስዕል ደግሞ በጣም ገራሚ ነው እዚሁ አማራ ክልል ነው ይቺ እንደምዳክር እንግዲህ ህዋት እዚህ ዳውንት ምናምን አካባቢ ይሄ ጥቁር አፈር እያስ ጃማ ምና እኛ ጋ እንኳ ብዙ የለም ማለት በጣም ውሃ የሚተኛበት ማለት ነው እና በጣም ተቸግራለች፣ ጤፍ ለመዝራት ማለት ነው። በዚህ በጭቃ ውስጥ እንግዲህ እንዴት ብላ ለምትወጣ። ይሄኛው ግን ያው አካባቢ ነው። ምንድን ነው ያደረገው? በሰኔ አጋማሽ ነው መሬቱን አዘጋጅቶ ውሃውን ያንጣፈፈው እና ለእናንተ አሁን የሚወስደው ትምህርት፣ እናንተ የዚህ አይነት የወሬት ችግር የለባችሁም፣ በወቅቱ ነገሮችን ማከናወን የሚለውን መልእክት ነው የሚያስተምረው። እነዚህ እንግዲህ በተስማሚ እንግዲህ አሁን እውት ይሄን ይሄ ማሽላና የአይስክሪፕቶን ግን ያው ተቀራራቢ እንትን ሊሰጡ ነው እንትናቸው ማለት ነው። ይሄ እንግዲህ ከበሽታ ከእንክብካቤ ከማዳበሪያ የአንድ ነገር ብቻ እረት አይደለም። ይሄን እዚህ ጋር ብዙም አልቆይም። እኛ ምን አለን የሚለውን ስመጣላችሁ ይሄ ነው ዋናው ነገር። እኛ ምንድን ነው ያለን ታውቁታላችሁ ብዬ አስባለሁ። ጊራና አንድ የሚባል ዝርያ፣ ቆየት ያለ ዝርያ ነው። እሷውን እኔ ደጋሊትን አላንቋሽም ጃሚዮንም አላንቋሽሽም። በጣም በጣም ጥሩ ማሽላዎች ናቸው። ችግሩ ምንድነው? እስከ 7 ወርና ዘጠኝ ወር ይቆያሉ። ስለዚህ ለመስኖ ወይም ደግሞ ለተባይ ለተለያየ ነገር አስቸጋሪ ይሆንብናል። ይሄ ማሽላ ግን መቶ 20 ቀን ቆየ፣ አራት ወር ከዚህ አይበልጥም። ልክ ከአራት ወር በኋላ መስኖ በተለይ ካለ ምንም ትግጤፍ ወይም ሽንኩርት ወይም የፈለከው። ቁመቱ ደግሞ አስተማማኝ ነው፣ ከ አንድ ሜትር ከሰላሳ አምስት እስከ ሶስት ሜትር ድረስ መሄድ ይችላል። ሌላ መልካም የምትባል ዝርያለች ይያለች እሷ እዋት ምንም የተፈጠረ ፎቶ አይደለም። ከዛው ከአርሶ አደሩ ቦታ ነው። በጣም የምትታወቅ ዝርያ ነው። ከግራና አንድ አንጻር ቁመቷ ትንሽ አጠር ይላልና የመድረሻዋ ጊዜ ከግራና ትንሽ ረዘም ይላል። ትንሽ ሁለት ቀን ሶስት ቀን። በጣም የሚገርሙ ዝርያዎች ናቸው። እናንተው ገደብሮ ናችሁ ሃራው ናችሁ ከመርሳም የመጣችሁ እነዚህን የምታቁት ትሎር ይችላላችሁ። እና በጣም እነዚህ ጠቃሚ የማሽላ ዝርያዎች ናቸው። ሌላ አሁን በቅርብ ጊዜ ደግሞ ቃሉ የሚባል ለዚሁ አካባቢ ቃሉ የሚባል ዝርያ ይሄ የምታዩት ቁመቱ አስተማማኝ ነው። የመድረሻ ቀኑ መቶ ሀያ ቀን ነው። የምርት መጠኑ በጣም በጥሩ ሁኔታ በአራት ወር የሚደርስ ፈጥኖ ከደረሰ አንድ ነገር ጥሩ ነው። ፈጥኖ ከደረሰ ለምንድነው ያኛው ሲዘገይ ጥሩ ዝናብ፣ ጥሩ አየር፣ ጥሩ ነገር፣ ጥሩ እንክብካቤ ካለ ይበልጣል። ደጋሪት ግን ተባይ ዝናብ ከሌለ አሁን ትዘሩና ግንቦት ላይ ዝናብ ከጣለ ትገለብጣላችሁ። ማረጋገጥላችሁ ያው ስለምታውቁት ማለት ነው። እንደው ሀሳቡን ለመናገር ዲቃና ድቃይ የሚባል ማሽላም አለ ድቃይ የሚባል ማሽላም አለ እና ምንድን ነው አንድ በሽታ የሚቋቋም አለ፣ አንድ ደግሞ ምርታማ አለ ሁለቱን አንድ ላይ እናመጣና ስናዳቅለው ከዛኛው የተሻለ ነገር ይዞ ይመጣል ማለት ነው። እሱም እንዳለ ልታቆት ያህል ነው። ቀድም ብያችኋለሁ። አሁን ይህ አቧሬ ነው። አቧሬ ላይ የተሰራ ስራ ነው። በጣም በቀላሉ ሰውየው መስመር ለመዝራት ምንድን ነው ያደረገው? እንትና ያደረገው ድርዳሩ፣ ቀደም ብሎ ዝናብ ከመዝነቡ በፊት ደረደረው። ዝናብ ሲዘንብ ሚስቱን ይዞ ዘራ፣ ዳፕንና ማሽላውን ማለት ነው ከዛም በኋላ ሄዶ ማሳሳት ነው የሚጠበቅበት። በቃ ትልቁ ችግር በመስመር አንዘራ የምትሆኑ ስለምንድን ነው? አንዴ በብተና ሄዳችሁ አንዱ ጥማር ሸፍናቸው ነው የምመጡት። ይሄኛውም ይሸፍናል። ትደረድሩትና መጀመሪያ ቀደም ብላችሁ ዝናቡስ ሲዘም፣ ከዛ ባለቤታችሁን ወይም ልጃችሁን ይዛችሁ ዳፕ አንዱ ይጥላል፣ አንደኛው ዘር ይጥላል እየሸፈኑ ምክንያቱም አላ እንትሩ ውሃ አላ ምንም ችግር የለውም። ከዛ ይሄ መሆኑ ምን ምን ይረዳል? የንጥር ቅድም ተብሏል። የንጥረ ነገር ሽሚያ ይቀንሳል። በመስመር ሲዘራ ለአሰራርና ለአንክብካቤ ያመቻል። በሽታን ይቀንሳል። ሌሎች የመኖና የአበባ ሰብሎችን በመሃል ላይ ለመዝራት ትጋት ነው። እንግዲህ ማሽላ ዘርቼ ደግሞ በመሃል በመስመር ሌላ ነገር ትጠቀማለሁ ብሎ ማሰብ እና ማድረግ ይጠይቃል ማለት ነው። እንዳው ጤፍ ምናሉን ለማለት ያክል ብዙ ንርያለን። ማሽላም ያልነገርኳቸው፣ ጤፍም፣ ሽምብራም፣ ስንዴም ሌላ ማለት ነገር ያልነገርኳቸው አሁን በዚህ አካባቢ በዋናነት እናንተ ከመጣችሁበት ከሚበቅለው አንፃር ነው እና በብተና አሁን ጤፍ በብተና እናንተ የምትፈጁት ከዚህ በላይ አትፈጁ ከ15 እስከ 30 ኪሎ ግራም ነው የምትፈጁት እኛ ግን በብተና ከሆነ ከ10 እስከ 15 ከዚህ በላይ አንፈጅም ስለዚህ 15 ላይ እንገናኛለን ቢያንስ ቢያንስ 15 ለምንድን ነው ይሄ ትክክል ነው ከ15 እስከ 30 አመት ተቀማጭ፣ እንደ መሬቱ አይነት እንዳየሩ ሁኔታ እንደዛ ትክክል ነው። አረ አንዴ ልታሳሳት ትችላለህ፣ አንዴ ደግሞ በዛ ልታረቅ ትችላለህ። ምንም ችግር የለውም። የዳፕና የዮሪያው መጠኑም እንደየቦታው ነው እንጂ እኔ ያልኩት ብቻ አይደለም። እዚህ ጋር የሚቀመጠው ለየቦታው የተቀመጠ የዳፕና የዮሪያ ማሽላ፣ በመስመር ከ15 እስከ 20 እናንተ ከሆናችሁ ልጠቀሙ ትችላላችሁ። እኛ ደግሞ ከ10 ኪሎ ግራም እስከ 12 ለሄክታር ማለት ነው። ስለዚህ 12 እና 15 ትንሽ ይቀራረባሉና በመስመር ለመዝራት እንግዲህ በዚህ በኩል ያለው አሁን ማነው? መና ይባላል። በጣም በቅርብ ጊዜ የወጣ ዝርያ ነው። ያኛው ዞብል ነው። ጥሩ ዝርያዎች ናቸው። እንደነቁንጮ ቁንጮ ሁሉ ከመርሳ አካባቢ ወይ ስሪንቃ አካባቢ የመጣ ካለ ያው ዞብል የሚታወቅ ዘር ነው። ሰብል እንክብካቤ ብዙ አላወራም። ዋና ዋና ችግሮቹ እነዚህ ናቸው። በቃ የማሽላ ችግሮች እነዚህ ናቸው። ድርቃለ ነብሳትና በሽታለ አቀንጭላ ሁለት አይነት አቀንጭላ አለ። ምርታማ ያልሆነ ዝርያ አለ። የአፈር ለምነት ችግር ከዛ በስዕል ዝም ብዬ የማሳያችሁ የአሁን ወፍ ነው ግሪሳ። እሱም አንዱ አንዱ በጣም አስቸጋሪ ነገር ነው። እሱን እንግዲህ ብጭስ በማጨስ ይታቁሳላችሁ። ይሄ እንግዲህ ለሆነ ብዬ አመጣሁት። እዚህ ላይ ሰውየው ማዳበሪያ ጨምሯል። ዩሪያ እንዲህ ብሎ እንግዲህ ጉድበሉ እንደዚህ አይነት አርሶ አደር ጎረቤት ካላችሁ፣ ኧረ ተው ጋሼ እንደው ትክክል ገንዘብህን እየባከንክ ነው በሉት። እነዚህ ደግሞ የተለያዩ የማሽላ የትላትሎች ናቸው፣ በአገዳ ውስጥ የሚከሰቱ በጣም በጣም እስከ ሰላሳ ቀን ለምሳሌ ማሽላ ፍላይ ወይም የማሽላ ዝምብ ይባላል። ዘርተ ማሽላ እስከ ሰላሳ ቀን ይከሰታል። ካልተከሰተ እድለኛ ናቸው ማለት ነው። ወይም ያን ያልተከሰተም በአየር ንብረቱ አልተስማማው ከዛ በኋላ እያደገ ሲመጣ ደግሞ የስቶክ ቡረር ወይም አገዳ ቆርቁር ይባላል። ከዛ ጥንት ይመጣ ስንቱ ነገር የአሜሪካ ምናምን የሚባል ሁሉ መቷል። ደሞ ስለዚህ ነቅታችሁ መከላከል የበረሃም በቃ የአሜሪካን ያልኳችሁ ኮላር ቢወር ይሄ ነው። አረማሞ አረማሞ ደግሞ ተመልከቱት፣ ብትን ሽፍን ረጅም አረማሙ። እንግዲህ ይሄ አረማሞ በጣም በጣም ምንድን ነው ቀድማችሁ በኬሚካል ዘሩን